ተማሪዎቻችን በባለፈው ቪዲዮ አራቱንም የቃል ክፍሎች ተምረን ነበረ። ዛሬ ደግሞ አራቱን የቃል ክፍሎች እንማማራለን ማለት ነው። ከዚህ ላይ እንደምትመለከቱት የምንጀምረው ተውሳከ ግስ ላይ ይሆናል ማለት ነው። ከተውሳከግስ ጀምረን የቀሩትን ሌሎቹን አራቱን ከተውሳከ ግስ ጋር አራቱን የቃል ክፍሎች እንማማራለን። አብራችሁን ቆዩ። አሁን ተውሳከ ግስ ስንል ምን አይነት ቃላቶቹ ነው? ተውሳከ ግስ የምንላቸው በቃ፣ አጠቃላይ የግስን ጠባይ የሚገልጹ ከሆነ የግስን ጠባይ የሚገልጹ ከሆነ ተውሳከ ግስ እንላቸዋለን። እነዚህም ተውሳከ ግሶች ከግስ በፊት ይገባሉ። አገባባቸው ከምን በፊት ነው? ከግስ በፊት፣ ከግስ በፊት ይገባሉ። ከዚያ ደግሞ በግስ ላይ የሚጨመር እንደማለት ነው። ተውሳከ ግስ ማለት ተውሳከ ግስ ተውሳ ከግስ ከግስ ጋር የሚጨመር ግስን የሚያጎላለን የሚገልጽልን እንደማለት ነው። ለምሳሌ ያዕቆብ ትምህርት በጣም ይወዳል። በምን ይወዳል? በጣም ይወዳል። ኦኬ። ወደ ትምህርት ቤትም ሁል ጊዜ ይሄዳል። ተመልከቱ፣ አሁን ከዚህ ላይ ግሳችን ይወዳልና ይሄዳል ነው። ስለዚህ ይወዳልን የሚለውን የበለጠ እንዲገልጽልን በጣም የሚለው ተውሳ ከግስ ገብቷል ማለት ነው። ሁልጊዜ የሚለውም ሁልጊዜ መሄዱን የሚገልጽልን ተውሳ ከግስ ገብቷል ማለት ነው። ስለዚህ ከግስ በፊት እየገቡ ከግሱን ባህሪ ከግሱን ጠባይ የሚገልጹልና ተውሳ ከግስ ተብለው ይጠራሉ ማለት ነው። ስለዚህ በዚህ አረፍተ ነገር በጣም እና ሁልጊዜ የሚሉት ቃላቶች ምን አይነት ቃላቶች ናቸው? ተውሳ ከግስ ተብለው ይጠራሉ ማለት ነው። ተውሳ ከግስ በጣምና ሁል ጊዜ የሚለው ማለት ነው። ስለዚህ ከግስ በፊት የግሱን ምግባር ወይም ደግሞ ስራ እና ጠባይ እያጎላ የሚገልጽ ቃል በሙሉ ምን ብለን እንጠራዋለን? ተውሳ ከግስ ብለን እንጠራዋለን ማለት ነው። በጣም ቀላል ነው። ተውሳ ከግስ ብለን እንጠራዋለን ማለት ነው። ግን ተውሳ ከግሶች ባይኖሩም መመስረት እንችላለን። ችግር የለውም። ለምሳሌ የአይቆብ ትምህርትን ይወዳል እንችላለን። ወደ ትምህርት ቤትም ይሄዳል እንችላለን። ዜና በጣም የሚሉት የበለጠ ግሱ እንዲጎላ ጎልቶ እንዲታይ ያደርግልናል ማለት ነው። ስለዚህም ተውሳ ከግስ የሚሉት እንዲህ አይነት ቃላቶች በሙሉ ተውሳ ከግስ ከሚሉት ጎራዎች ውስጥ ይመደባል ማለት ነው። ላኛው የቃል ክፍል መስተዋደድ የሚባለው ነው። መስተዋደድ መስተዋደድ የሚለው የቃል ክፍል የሚያስማማ ወይም ደግሞ አስማሚ እንደማለት ነው ምን ማለት ነው አልኳችሁ? የሚያስማማ ወይም አስማሚ ማለት ነው። ማንን ነው የሚያስማማ? ንግግራችን የንግግሮችን ዝምድና በንግግራችን ውስጥ ወይም ደግሞ ልናገር ያሰብነውን ነገር የእሱን ዝምድና ማመላከት ነው። ማመላከት ወዴት እንደሆነ መንገዱ ማመልከት፣ ያ የመስተዋድር ተግባር ነው ማለት ነው። በተለይ በተለይ በስምና ተውላጠ ስም መነሻቸው ላይና መረሻቸው ላይ በመጫ ንግግሩ ምን ያደርጋሉ? ያዛምዳሉ ወይም ደግሞ ያስማማሉ ማለት ነው። ለምሳሌ ያይቆብ ከልጆቹ ጋር ወደ ግብፅ ሄደል። ወደ ምን ሄዳ? ወደ ግብፅ ሄደል። አሁን ከዚህ ላይ እንደምትመለከቱት ከሚለው ልጆቹ ከሚለው ፊት የመጣው ከየሚለው ፊደል እና ጋር የሚለው ሁለቱ፣ ከዚያም በተጨማሪ ወደ የሚለው እነዚህ ሶስቱ ባንድ ላይ መስተዋድድ ናቸው። አሁን እዚህ ላይ ብትመለከቱ ያይቆ ብቻውን እንዳልሄደ ከልጆቹ ጋር እንደሄደ የሚገልጹ ናቸው ማለት ነው። ስለዚህ ያይቆብ ብቻውን እንዳልሄደ ወይም ደግሞ ልጆቹ ከሚለው ጋር ምን ብሎልኛል ማለት ነው፣ አስማምቶልኛል ወይም ደግሞ አዛምዶልኛል ማለት ነው። ኛው ወደ የሚለውን ነው የምንመለከተው። ይህ መስተዋድድ ቃል ያይቆብ የሄደበትን አገር ነው የሚያመላክተው። አያቸው አይደል? የሄደው ወደ ኢትዮጵያ ሳይሆን ወደ ግብፅ እንደሄደ ነው ማለት ነው የሚያመለክትልን። ስለዚህ የንግግርን ዝምድና የሚያመላክቱልን አጠቃላይ ምን ተብለው ይጠራሉ? መስተዋድድ ተብለው ይጠራሉ ማለት ነው። ስለዚህ ከጋር ወደ የሚለው መስተዋድድ ሆኖ ያገለግላል ማለት ነው። ሌላኛው የቃል ክፍል መስተጻምር የሚባለው ነው። መስተጻምር መስተጻምር ማለት የሚያያይዝ ወይም ደግሞ አያያዥ እንደማለት ነው። አያያዥ የሚያያይዝ ወይም ደግሞ አያያዥ ማለት መስተጻምር ማለት ነው። ምን ነው የሚያያይዝልን? በግስ ላይ እየተጫነ የግሱን ማሰሪያነት የሚያስቀር ሌላኛው ደግሞ ምንድነው ማለት ነው። በግስ ላይ እየተጫነ ከግሱ ላይ በመደረብ የግሱን ማሰሪያነት የሚያስቀር እንግዲህ፣ እንዳያችሁትም ወይም እንደምታውቁት ግሶቹ ማሰሪያ ናቸው። ያስራሉ ወይም ደግሞ ነገርን ይሰበስባሉ። ግን ከዚያ ይልቅ ሌላ ባህሪ በመስጠት ከነሱ ላይ በመጫን ግሶቹ ሌላ ባህሪ እንዲኖራቸው ወይም ደግሞ ማሰሪያነታቸውን እንዲያስቀር ያደርጋሉ፣ እንዲያስቀሩ፣ እንዲያስቀር ያደርጋሉ ማለት ነው። መስተጻምራን የሚባሉት ግሞችን የሚያጫፍር የሚያጫፍር፣ ማለት የሚያገናኝ፣ የሚያያይዝ ማለት ነው። ለምሳሌ ያዕቆብና ዮሐንስ ትምህርትን ስለወደዱ በበሉ ማንና ማን ያልኳችሁ? ያይቆብና ዮሐንስ ትምህርትን ስለወደዱ ወደ ትምህርት ቤት እየሮጡ ይሄዳሉ። አያችሁ፣ አሁን ከዚህ ላይ ከመጀመሪያው ያይቆብና ዮሐንስ ሁለቱ ና በሚለው ቃል ተያይዟል ማለት ነው። ስለዚህ ና የሚለው መስተጻምር ተብሎ ይጠራል። አያችሁ፣ ማንና ማንን አያያዘ? ያይቆብና ዮሐንስ፣ ያይቆብ እንዲሁም ደግሞ ዮሐንስን ሁለቱን በል አያይዟል ማለት ነው። በዚህም ምክንያት ና የሚለው መስተጻምር ተብሎ ይጠራል ማለት ነው። ትምህርትን ስለወደዱ ይኸውላችሁ፣ አዚ ላይ ደግሞ ወደዱ የሚለው ራሱን ችሎ ተቀምጦ ቢሆን ማሰሪያ ይሆን ነበር፣ ግሱ ማሰሪያ ይሆን ነበር። ነገር ግን ከዚህ ላይ ስለ የሚለው ስለተጨመረበት፣ ስለ የሚለው አያያዘ፣ ስለተጫነው ግሱን ማሰሪያነቱን ያስቀረዋል ማለት ነው። ስለወደዱ የሚለው ይሄ ግስ እንዲሁም ምክንያታዊ ግስ ያደርገዋል ማለት ነው። ማሰሪያዊ ግስ ከመሆኑ የበለጠ ማለት ነው። ስለዚህ ስለወደዱ ወደ ትምህርት ቤት እየሮጡ ይሄዳሉ። እየሚለውን ደግሞ ተመልከቱ። እየሚለው ሮጡ ከሚለው ላይ ስለተጫነው እየሮጡ የሚለውን ምን አድርጎታል ማለት ነው። ሌላ አይነት ባህሪ ሰጥቶታል፣ ወይም ደግሞ የግሱ ዋና ባህሪ ማሰሪያነት የነበረውን አስቀርቶታል ማለት ነው። ስለዚህ ከግስ ላይ በመጫን ስለዚህ ከግስ ላይ በመጫን የግሱን ማሰሪያነት የነበረውን ማስቀረት ነው ማለት ነው። ስለዚህ እየሮጡ እየሚለው እና ስለ የሚለው ጡ መስተጻምር ተብለው ይጠራሉ ማለት ነው። አገልግሎቶቹም ምንድነው ማለት ነው? የግሱን ማሰሪያነት ማስቀርና ማስቀረትና ሌላ ባህሪ መስጠት ነው ማለት ነው። እንዲሁም ደግሞ እና የሚለውንም ግም ነገር ያቸዋለው ማለት ነው። ሁለቱን ስሞች ምን ብለዋል ማለት ነው። አይጫፍረዋል ወይም ደግሞ አያይዘዋል ማለት ነው። ስለዚህ የመተፃምራን አገልግሎት ይህ ነው ማለት ነው። በቀጣዩ ደግሞ አላጋኖ የሚለውን የቃል ክፍል የመጨረሻ ሁኔታ ክፍል እንመለከታለን ማለት ነው። አላጋኖ የሚባለው ነገርን በማጋነን ድምፅ የሚገልጽ ቃል፣ ነገርን ማጋነን ድምፅ የሚገልጽ ቃል ሁሉ አላጋኖ ተብሎ ይጠራል ማለት ነው። እነዚህ በጣም ሙስኖች ናቸው ማለት ነው። ራሳቸውን ችለው የሚቆሙ ናቸው ማለት ነው። ለምሳሌ ሆይ ሆይ፣ አምላኬ ሆይ፣ አምላኬ ሆይ ይቀርበለኝ ስንል፣ ስለዚህ ሆይ የሚለው ነገር ናቀን የሚገልጽ ቃል ስለሆነ ቃል አጋን ነው ከሚባለው የቃል ክፍል ውስጥ ይመደባል ማለት ነው። ሌላኛው አይ፣ ሀዘን ስንሰማ ማለት ነው ጉድ ጉድ ጉድ ሀዘን ያለበት ወይም ደግሞ ታይቶ ተደርጎ የማይታወቅ ነገር ሲደረግ ስንሰማ ወይም ደግሞ ስናይ፣ ምን ናለ ማለት ጉድ ጉድ ብለን አጋንን ድምፁን እንነገራለን ማለት ነው እኮ እኮ። ስለዚህ ይሄኛው ደግሞ ሌላኛው ነገርን በማግነን የሚገልጽ ቃል ነው ማለት ነው። እነዚህ በሙሉ ቃለ አጋኖ ነው ከሚባለው የቃል ክፍል ውስጥ የሚመደቡ ናቸው ማለት ነው። ተማሪዎች ከባለፈው የቃል ክፍሎች ትምህርት የቀጠለ አራቱን፣ በዛሬው የመጨረሻዎቹን ተምረናል ማለት ነው። በቀጣይ በሌላ አዲስ ቪዲዮ ትምህርት እስክንገናኝ መልካም ቆዩ። ሀሳብ፣ አስተያየት ካላችሁ በኮሜንት አሳውቁን። እናመሰግናለን።